በጥቂት ቀናት ውስጥ ሊገድል የሚችል ነገር ግን አብዛኛው የዓለም ሕዝብ ስሙን እንኳ በውሎ የማያውቀው አንድ አስከፊ ቫይረስ በጨለማ ዋሻዎች ተደብቆ በጸጥታ ጥላ ስር አድፍጦ የሚጠብቅ እና አንዴ ከወጣ በኋላ ግን ድንበር ተሻጋሪ ፍርሃትን የሚፈጥር ነው። ይህ የፊልም ታሪክ አይደለም። ይህ ገዳዩ የማርበርግ ቫይረስ በሽታ ነው። በሰው ልጅ ታሪክ ከታወቁት አስከፊ የሄሞራጂክ ትኩሳት ወይም ሄሞራጂክ ፊቨርስ አንዱ ነው። ስለ ማርበርግ ቫይረስ በሶስት ክፍል የተዘጋጀ መረጃ የማቀርብ ሲሆን ለዛሬ በክፍላንድ የማርበርግ ቫይረስ ምንነት፣ የት እንደተጀመረ፣ እንዴት እንደሚሰራጭ፣ የበሽታው ስርጭት ጥናት፣ ምልክቶች፣ የተለየ ባህሪውና ለምን ዓለም አቀፍ የጤና ተቋማት በጥብቅ እንደሚከታተሉት በጥልቀት እንመለከታለን። የማርበርግ ቫይረስ ከኢቦላ ጋር አንድ የፋይሎ ቫይረስ ቤተሰብ የሚመደብ ሲሆን የራሱ የሆነ ልዩ ባህርና ታሪክ አለው። የቫይረሱ ሽፋንና ዘረመል በቅባታማ ኢንቨሎፕ ወይም ሽፋን የተጠቀለለ ሲሆን ጄኔቲክ ስሪቱ አር ኤን ኤ ነው። ምንም እንኳን በብዛት የማይከሰት ቢሆንም ወረርሽኑ ሲነሳ ግን እጅግ አስከፊ ነው። በአንዳንድ ሀገራት የሞት መጠኑ ከ88 ፐርሰንት በላይ ይደርሳል። የበሽታው ስርጭት ጥናት ወይም ኤፒዲሚሎጂ የማርበርግ ቫይረስ ለመጀመሪያ ጊዜ የተለየው እንደ ኢሮፓን አቆጣጠር በ1967 በማርበርግና ፍራንክፈርት ፍራንክፈርት ወይም ጀርመን፣ እንዲሁም በቤልግሬድ ሰርቢያ በተመሳሳይ ጊዜ ወረርሽኖች ከተከሰቱ በኋላ ነው። እነዚህ ወረርሽኖች ለላቦራቶሪ ምርምር ከዩጋንዳ ከመጡ የአፍሪካ አረንጓዴ ጦጦዎች ጋር የተገናኙ ነበሩ። ከዚያን ጊዜ ጀምሮ አብዛኞቹ ወረርሽኖች የተከሰቱት በምስራቅና መካከለኛው አፍሪካ በተለይም በዩጋንዳ፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በኬንያ፣ በአንጎላ፣ በኢኳቶሪያል ጊኒና በጋና ነው። የቫይረሱ ተፈጥሯዊ መገኛ ወይም ሪዘርቬር ተብሎ የሚታመነው በዋሻዎችና በተተዉ የማዕድን ማውጫዎች ውስጥ በብዛት የሚኖረው የግብጽ ፍራፍሬ የሌሊት ወፍ ወይም ኢጂፕሽያን ፍሩት ባት ነው። የሚገርመው ነገር የሌሊት ወፎቹ ራሳቸው የበሽታ ምልክት አያሳዩም። ይህም ቫይረሱን መለየት የበለጠ ፈታኝ ያደርገዋል። የማርበርግ ወረርሽኖች ብዙውን ጊዜ የሚጀምሩት ሰዎች የሌሊት ወፎች ወደሚኖርባቸው ዋሻዎች ወይም ማዕድን ቦታዎች ሲገቡ ነው። ከዚህም ቫይረሱ አንድ ማህበረሰብ ግለሰብ ከበከለ በኋላ ከሰው ወደ ሰው ይተላለፋል። የማርበርግ ቫይረስ መተላለፊያ መንገድ የማርበርግ ቫይረስ እንዴት ይተላለፋል? የዚህ ቫይረስ ጊዜ የሚጀምረው የት ነው? የቫይረሱ ስርጭት መነሻ በተፈጥሮ ቫይረሱን ከሚያስተናግዱ የሌሊት ወፎች ጋር ይገናኛል። በተለይም የሌሊት ወፎች በሚበዙባቸው ዋሻዎች ውስጥ የማዕድን ቁፋሮ የሚሰሩ ወይም አካባቢን የሚጎበኙ ሰዎች ለዚህ አደጋ የተጋለጡ ናቸው። ምክንያቱም በሌሊት ወፎቹ ሽንት፣ ኩስ፣ ወይም ምራቅ የተበከሉ ነገሮችን መንካት ለበሽታው ስለሚዳረግ ነው። አልፎ አልፎ ዝንጀሮዎችና አሳማዎች እንደ ጊዜው የቫይረሱ መሸጋገሪያ ሆነው ሊያገለግሉ ይችላሉ። አንድ የቫይረሱ ወደ ሰውነት ከተላለፈ በኋላ ግን ጨዋታው ይቀየራል። ስርጭቱም ከሰው ወደ ሰው በፍጥነት ይዛመታል። ይህም የሆነው በዋናነት በታመመ ሰው ደም እና የሰውነት ፈሳሾች ማለትም እንደ ትውከት፣ ሰገራ፣ ምራቅ ወይም የጡት ወተት ከመሳሰሉት ጋር ቀጥተኛ ንክኪ ሲኖር ነው። ነገር ግን ቫይረሱ በዚህ ብቻ አይወሰንም። በቫይረሱ የተበከሉ አልባሳት፣ አንሶላዎች፣ መርፌዎችና እና የህክምና ቁሳቁሶች በሽታውን የማስተላለፍ አቅም አላቸው። በተጨማሪም ጥንቃቄ በጎደለው የግብረ ስጋ ግንኙነትና አስከሬን በመንካት በሚፈጸሙ የቀብር ስነ ስርዓቶች ወቅትም ቫይረሱ በሰፊው ሊሰራጭ ይችላል። እዚህ ላይ ልንረዳው የሚገባ አንድ ወሳኝ ልዩነት አለ። እንደ ኢንፍሉዌንዛ ወይም ኮቪድ-19 ካሉ በሽታዎች በተለየ ማርበርግ በአየር አይተላለፍም። ሆኖም ግን በቤተሰብ ውስጥና በጤና ተቋማት በሚደረጉ የቅርብ ንክኪዎች የመዛመት ፍጥነቱ ከፍተኛ ነው። ስለሆነም ተገቢው የበሽታ መከላከያ ጥንቃቄ ካልተደረገ ወረርሽኑ በሚከሰበት ወቅት የህክምና ባለሙያዎች እና የታካሚዎች ተንከባካቢ ቤተሰቦች በከፍተኛ ደረጃ ተገላጭ ይሆናሉ። ይህ ቫይረስ በቀላሉ የሚገመት አይደለም። በአካባቢያችን ውስጥ ተረጋግቶ የመቆየት አደገኛ ባህሪ አለው። በፈሳሽ ነገሮች ውስጥ እንዲሁም በተበከሉ እቃዎች ወይም ቦታዎች ላይ ለምሳሌ በመስታወት እና በፕላስቲክ ውጤቶች ላይ ተለጥፎ ሊቀመጥ ይችላል። በተለመደው የክፍል ሙቀት ውስጥ እንኳን የመተላለፍ አቅሙን ሳይቀንስ ለተከታታይ ከአራት እስከ አምስት ቀናት አድፍቶ ሊጠብቅ ይችላል። ታዲያ ይህ ጠንካራ ቫይረስ እንዴት መመከት ይቻላል? መፍትሄ ይኖረ ይሆን? መልሱ አዎ ነው። ይህን ቫይረስ ማዳከም አልፎ ተርፎ ማጥፋት የሚቻልባቸው አስተማማኝ መንገዶች አሉ። አንደኛ፣ ሙቀት ቫይረሱን ለስልሳ ደቂቃ ያህል በስልሳ ዲግሪ ሴልሺየስ ሙቀት ውስጥ ማቆየት የመተላለፍ አቅሙን ያሳጠዋል። ይህ ብቻ አይደለም። የአልትራቫዮሌት ወይም ዩቪ ላይት እና የጋማ ጨረሮች ቫይረሱን በማምከን ረገድ ፍቱን ናቸው። ከዚህም በተጨማሪ በዕለት ዕለት ህይወታችን የምንጠቀምባቸው የተለመዱ የጽዳት ኬሚካሎች ለምሳሌ እንደ 1% ሶዲየም ሃይፖክሎራይት 2 ፐርሰንት ግሉተራልዳይድ እና ሌሎች የሊፒድ ማማሞያዎች ቫይረስን የማጥፋት ብቃት አላቸው። ከዚህ በፊት የተከሰቱ ዋና ዋና ወረርሽኞች እና ውጤታቸው። እንደ ኤሮፓን አቆጣጠር ከ1967 በጀርመንና ዩጎዝላቪያ ጀምሮ የማርበርግ ቫይረስ በተደጋጋሚ ብቅ ብሏል። ኬንያ በ1980 እና 1987፣ ዲሞክራቲክ ሪፐብሊክ ኮንጎ ከ1998 እስከ 2000፣ አንጎላ ከ2004 እስከ 2005፣ ዩጋንዳ በ2007 በ2012 በ2014 እና በ2017፣ ኔዘርላንድ እና አሜሪካ በ2008 ከዩጋንዳ በሄዱ ሰዎች ተገኘ ነው። ጋና በ2022፣ ኢኳቶሪያል ጊኒ እና ታንዛኒያ በ2023፣ ሩዋንዳ በ2024፣ ኢትዮጵያ በ2025 ከህዳር 14 25 ጀምሮ የኢትዮጵያ ጤና ሚኒስቴር በሀገሪቱ ለመጀመሪያ ጊዜ የማርበርግ በሽታ ወረርሽኝ መከሰቱን አሳውቋል። እያንዳንዱ ወረርሽኝ ተመሳሳይ ታሪክ ይነግረናል፦ ድንገተኛ መከሰት፣ ፈጣን ስርጭት፣ ከፍተኛ የሞት መጠንና ፈጣን የህዝብ የጤና ወሳኝ ምላሽ አስፈላጊነትን ያስገነዝባል። የማርበርግ ቫይረስ ምልክቶች። ቫይረሱ የተያዘ ሰው ከሁለት እስከ ሃያ አንድ ቀናት ውስጥ የበሽታ ምልክቶች ያሳያል። ማርበርግ ቫይረስ የሚጀምረው በድንገት ነው። ምልክቶችም ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ከፍተኛ የሰውነት ድካም፣ የጡንቻ እና የመገጣጠሚያ ህመም በጥቂት ቀናት ውስጥ የወድ ህመም ማቅለሽለሽ፣ ማስታወክና ተቅማጥ በደረት በጀርባና በወድ ላይ ሽፍታና የደረትና ጉሮሮ ህመም ያሳያል። በሽታው እየገፋ ሲሄድ ብዙ ታካሚዎች ከአፍ ከአፍንጫና ከዓይን ወይም ከሰውነት የውስጥ አካላት ደም መፍሰስ ያሳያሉ። ይህ የከባድ ቫይረሳዊ ሄሞሮጂክ ትኩሳት ወይም ቫይራል ሄሞሮጂክ ፍበር መለያ ምልክት ነው። ለሞት በሚዳርጉ ጉዳዮች ላይ ራስን መሳት፣ ሾክ እና የሰውነት የአካል ስራ ማቆም ሊከሰት ይችላል። ነገር ግን ብዙ ሰዎች የማያውቁት ነገር የመነሻ ምልክቶቹ ልክ እንደ ወባ ወይም ታይፎይድ ስለሚመስሉ በሽታውን በቅድሚያ መለየት እጅግ በጣም ፈጣኝ ያደርገዋል። የማርበርግ ቫይረስ አስከፊነት፣ ማርበርግ የሚለው ስም በዓለም ጤና መድረክ ሲጠራ ብዙዎችን ያስደነግጣል። ከኢቦላ ቤተሰብ የሚመደበው ቫይረስ ወደ ሰውነት ከገባ በኋላ የሚያደርሰው እጅግ ፈጣንና ከባድ ነው። ነገር ግን ይህን ቫይረስ ይበልጥ የሚያስፈራው የመዛመት ፍጥነቱ ሳይሆን በቫይረሱ የተያዘ ሰው የመትረፍ እድሉ እጅግ አናሳ መሆኑ ነው። እስኪያስቡት በቫይረሱ ከተያዙ መቶ ሰዎች መካከል እስከ 88 ፐርሰንት ህይወታቸውን ሊያጡ ይችላሉ። ይህ ቁጥር ብቻውን ቫይረሱ ምን ያህል አደገኛ እንደሆነ ለመረዳት በቂ ነው። ሆኖም ታሪኩ በዚህ ብቻ ያበቃም። ብዙዎቻችን ዓለምን ካናወጠው ከኮቪድ-19 ጋር እያወዳደር ነው ሊሆን ይችላል። እውነታው ግን ሁለቱ ቫይረሶች እንደ ሰማይና ምድር የተለያዩ ናቸው። ኮቪድ-19 በአየር የሚተላለፍና በከፍተኛ ፍጥነት የሚዛመት ሲሆን የሞት መጠኑ ግን በአንጻራዊነት ዝቅተኛ ነው። በተቃራኒው ማርበርግ እንደ ኮቪድ በአየር አይተላለፍም፣ በንክኪና በፍሳሽ ብቻ ይጋባል። ነገር ግን አንዴ ከተያያዙ በኋላ ያለው የህይወትና የሞት ትግል እጅግ አሰቃቂ ነው። ከኮቪድ ፈጣን ተላላፊ ሲሆን፣ ማርበርግ ደግሞ ጨካኝ ገዳይ ተብሎ ሊጠራ ይችላል። ታዲያ ይህ ቫይረስ ከሌሎች እንደ ኢቦላ ካሉ በሽታዎች በምን ይለያል? እንደ ኢቦላ ሁሉ ማርበርግም ሄሞራጂክ ትኩሳት ወይም ሄሞራጂክ ፊቨር ከሚያስከትሉ በሽታዎች አንዱ ነው። ምልክታቸው በጣም ይመሳሰላል፤ ከፍተኛ ትኩሳት፣ የጡንቻ ህመምና የውስጥ ደም መፍሰስ ቢሆንም የማርበርግ ቫይረስ ድንገተኛ የሚከሰት ባህሪና እስካሁን ድረስ አስተማማኝ ክትባት ወይም መድኃኒት በበቂ ሁኔታ ለመገኘቱ ነገሩን ይበልጥ አሳሳቢ ያደርገዋል። በመሆኑም ይህ ቫይረስ አንድ ጊዜ ከተቀሰቀሰ በኋላ አፋጣኝ እርምጃ ካልተወሰደ የሚያስከትለው ጥፋት ለመገመት ይከብዳል። አሁን ያለው ጥያቄ አለማችን ወይም ሀገራችን ለዚህ ድንገተኛ አደጋ ምን ያህል ተዘጋጅታለች? ምላሻችሁን ኮሜንት ላይ ያጋረውን። ይህ የማርበርግ ታሪክ የመጀመሪያ ክፍል ብቻ ነው። በክፍል ሁለት ቫይረሱ በሰው አካል ላይ እንዴት ጉዳት እንደሚያደርስ፣ ምን አይነት የምርመራ ዘዴዎች እንዳሉ፣ ስርጭቱ እንስሳት እንዴት እንደሚሳተፉ እና የአደጋ መንስኤዎች ወይም ሪስክ ፋክተር ከመቼም ጊዜ በላይ ለምን አስፈላጊ እንደሆኑ እንቃኛለን። ስለ ዓለም አቀፍ ጤና የሚያስቡ ከሆነና በማስረጃ የተደገፈ የመረጃ ይዘት ከፈለጉ ይህንን ተከታታይ የጤና መረጃ መከታተለውን ለውን ያረጋግጡ። ለዛሬ በክፍል አንድ የነበረ መረጃ በዚያ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱ መጫን አይርሱ። ሁልጊዜ ጤናማ ህይወት ስኬትና ደስታ ከእርስዎ ጋር እንዲኖር ከልብ ይመኛለሁ። በክፍል ሁለት እስከምንገናኝ